ባለፉት ሰባት ዓመታት ሀገሪቱን ከተረጅነት ወደ ምርታማነት ለማሸጋገር በግብርናው ዘርፍ ትኩረት ተሰጥቶ እየተሰራ ይገኛል። በዚህም አርሶ አደሩ በተለያዩ ዘርፎች አምራች ዜጋ በመሆን ተጠቃሚ ሆነዋል ያሉት በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ናቸው። በዋናነት የሀገራችን አየር ንብረቱን ተፈጥሮ በትክክል ግብርናው ምን ይመስላል፣ እንዴት ሊደገፍ ይችላል የሚል ብቃት ያለው ፖሊሲና እቅድ አውጥቶ ተደራሽ ከመሆን አንጻር የነበሩ ጉድለቶች በሰባት ዓመታት ውስጥ ተፈቷል ብለን የምንወስደው በክልላችን እነዚህ በሀገር ደረጃ ወስደን ስንሰራባቸው የነበሩ ጉዳዮች በሙሉ በክልላችን እየተገበሩ እየተሰሩ ያሉ ናቸው ብሎ መውሰድ ጠቃሚ ነው የሚሆነው። ምክንያቱም በግብርናው ዘርፍ ላይ ስንወስድ በጋ ስንዴም ከፖቴንሻል አንጻር እየተሰራ ያለው ነገር የሚያበረታታ ነው አርሶ አደሩ በመስኖ ወቅት ላይ ስንዴን አያውቀውም ነበር ስንዴን አምርቶ ለገበያ ማቅረብ የቻለበት ትልቅ እድል የተፈጠረበት ነው ብሎ መውሰድ ይቻላል ከሌማት ትሩፋትም አንጻር አርሶ አደሩ እናቶች ወጣቶች በየትኛውም አምራች በየትኛውም እድሜ ደረጃ ያለ አምራች ሀይል በሌማት ትሩፋት ላይ ተሳትፎ ውጤታማ መሆን የቻለበት ከፍተኛ ምርት ማምረት የቻለበት በሀገሪቱ ምቹ የሆነ የአየር ንብረት እንዲኖር በአረንጓዴ አሻራ በተሰራው ስራ አርሶ አደሩ በአመት ከሶስት ጊዜ በላይ ማምረት እንዳስቻለው የቢሮ ኃላፊ ተናግረዋል። አረንጓዴ አሻራ ስራዎቻችን በክቡር ጠቅላይ ሚኒስትራችን ኢኒሽቲቭ የተደረገ ነው ወይም የእሳቸው ኢኒሽቲቭ ነው። ይህንን አስፍቶ በብዙ መጠን በብዙ ቁጥር ችግኝን በማፍላት መትከል የፍራፍሬ የደን ችግኝን ተክሎ አካባቢን ከመቀየር አንፃር አካባቢ ሲቀየር፣ በቀላሉ የአየር ንብረቱ በቀላሉ ይቀየራል። በቀላሉ የአየር ንብረትን መቀየር ብቻ ሳይሆን የአየር ንብረት ተቀየረ ማለት ለእርሻ የሚሆን የአየር ንብረት ከነበረበት ይቀየራል ማለት ነው። ካለፉት ሰባት ዓመታት በፊትና ወዲህ ያለው የግብርና ስትራቴጂ በጣም የተለያዩ መሆናቸው ዘርፉ በእድገት ጎዳና ላይ ይገኛል አሉት ዶክተር መሪሁን ናቸው። በብልጽግናችን ጊዜ የምናወራው ግብርና እና ይህ በኢህአደግ ጊዜ የነበረው ግብርና የተለያዩ ናቸው። ግብርናን አሳምነህ መርጠህ እጅግ በጣም ውብ አድርገህ የምታቀርበው የስራ ታይፕ ነው ባይ፣ ዝም ብለህ ግብርናን በመደዳ የምታስታጥቀው አይደለም፣ ሊሆንም አይችልም። በአስገዳጅ ሁኔታ የምታስታጥቀውም አይደለም። አሁን ግብርና ትኩረት ኤሪያችን የቱጋ ነው? አቅማችን የቱጋ ነው? ሁሉም አካባቢዎች ተመሳሳይ አቅም የላቸውም። በሀገራችን አስራ ሁለት ክልሎች አሉ። አስራ ሁለቱም ክልሎች ተመሳሳይ የግብርና አቅም የላቸው። በወረቀት ላይ የሰፈሩ ፖሊሲዎችን መሬት አውርዶ መጠቀም በመቻሉ የሀገሪቱ ትልቅ የገቢ ምንጭ የሆነው የቡና ምርትን በስፋት ለማዕከላዊ ገበያ ማቅረብ መቻሉን የቢሮ ኃላፊ ጠቁመዋል። በክልል ደረጃ ቡናን ለማዕከላዊ ገበያ እኛ የምናቀርበው አምስት ሺህ ሁለት መቶ ቶን ነው። ከፍተኛ ቀርቧል ብለን በክልል ደረጃ ስንገመግም የነበረው የዛሬ ሰባት ዓመት። ነገር ግን ዛሬ ላይ እንደ ክልል ለማዕከላዊ ገበያ የምናቀርበው ቡና 25 28ሺ ቶን በላይ ደርሷል። አሁን 28ሺ ቶን በላይ ደርሷል። ስለ ስንት እጥፍ ነው? ስንት እጥፍ ነው? ያ ማለት ግብርናን የምንመራበት አግባብ መንገድ፣ ዘዴ፣ ተግባቦት ተለይቷል ማለት ነው። በክልሉ በስፋት የሚመረተውን የእንሰት ሰብል በምርምር ተቋማት በመደገፍ የተሻለ ምርታማ እንዲሆን እየሰራን ነው ያሉት ዶክተር መሪሁን በክልሉ ባለፉት ሶስት ዓመታት መመረት ለጀመረው የሩዝ ምርትም ትኩረት እንደሚሰጡም ተናግረዋል። በሰባት ዓመቱ ላይ በግብርናው ዘርፍ ላይ በጣም ማንሳት የምንፈልገው ነገር በአካባቢያችን ለምቶ የማያውቁ ሰብሎች አዳዲስ ሰብሎች ተለምደዋል። ለምሳሌ ሩዝን እያስለመድን ያለ ነው ሩዝ ፖለቲካል ክሮፕ ነው ብለን ከገበያ ተፈላጊነቱ አንፃር ከምርት ብዛቱ ቮሊውሙ አንጻር እንዘን ከሚፈልገው የአየር ሁኔታና የአፈር ሁኔታ አንፃር በክልላችን አስፍተን ለመሄድ እየተጋን ያለ ነው። ይሄ ማለት ሩዝን የእኛ አርሶ አደርም ሆነ አርብቶ አደር ከተሜው ከሱቅ እንጂ በአካባቢ ተመርቶ አያውቅም ነበር። ግን ዘንድሮ አምና ባለፉት ሶስት ዓመታት ላይ በተለይ በከፍተኛ ሁኔታ የጀመርነው ትልቁ ስራ ሮዝን ነው።